በቅድመ ኢስላም ደውስ የተባለ ጎሳ የበላይ አለቃ ነበር። በምድር አረቢያ እጅግ የላቀ ክብር ከሚሰጣቸው ግለሰቦች አንዱ ነበር። መልካም ስብዕናም ነበረው። የተራበን ያበላል፣ የታረዘን ያለብሳል፣ የተቸገረን ይረዳል። የተዋጣለት ገጣሚም ነበር። ግጥሞቹ እጅግ ይማርካሉ። ጡፈይል ከሚኖርበት አካባቢ ወደ መካ ተንቀሳቀሰ። ወቅቱ መካ ውስጥ በነቢዩ ሙሐመድ ለላሁ አለ ወሰለም እና በቁረሾች መካከል ውዝግብ የከረረበት ወቅት ነበረ። ሁሉም ወገን ተከታዮችን ለማፍራት ከጎን ለማሰለፍ ብርቱ ጥረት ያደርጋል። ረሱል ለላሁ አለ ወሰለም ጌታቸውን ይማጸናሉ። ትጥቃቸውም ኢማን ነበር፣ እውነት ነበር። የመካ ቁረሾች ደአዋቸውን በሚችሉት መንገድ ሁሉ ይቃወማሉ። ሰዎችን የሀቅ ትሪ እንዳያዳምጡ መንገዶቹን ሁሉ ይዘጋሉ። ሁኔታዎች ይህንን በሚመሳስሉበት ወቅት ነበር ጡፈይል መካ የደረሰው። ሳይፈልግ ከዚህ ውዝግብ ውስጥ ተዘፈቀ። ይህንን አቅዶ አልነበረም። ወደ መካ የመጣው ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ቁረይሾች ጉዳይ ከዚህ በፊት አንዳችም ነገር አልሰማም። ጡፈይል በወቅቱ ያጋጠመውን አስደናቂ ክስተት እንዲ ሲል ይተርከዋል። መካ ደረሱ። የቁረይሽ መሪዎች እዚያ መድረሴን እንዳወቁ በክብር ተቀበሉኝ፣ ተንከባከቡኝ፣ በሚገባ አስተናገዱኝ። እንዲህ ሲሉም መከሩኝ። ጡፈይል ሆይ፣ አንተ ሀገራችንን ምታህል ይህ ነብይ ነኝ እያለ የሚባርቅ ሰው ህልማችንን ሁሉ ንዶታል፣ አንድነታችንን በትኖታል። በእናንተና በህዝቦችህ ተመሳሳይ እጣ ፈንታ እንዲገጥማችሁ አንሻም። ይህ ሰው ፈጽሞ ማግኘትና ማናገር የሚለውን ማድመጥ የለብህም። ንግግሩ እንደ ድግምት ነው። አባትን ከልጁ ሚስትን ከባሏ ወንድምን ከወንድም የሚለያይ መጠት ስለዚህ ሰው አደገኛ ብዙ ነገሩኝ። ስለ አስገራሚ ትንግርቱ ያስፈራሩኝ ጀመር። እናም ላላገኘውና ላላናገረው የሚናገረውን ላልሰማ ወሰንኩ። በጠዋት ወደ ከአባ ለጉብኝትና ጣዖቱን ለመሳም በተጓዝኩ ጊዜ ጆሮዬን በጥጥ ደፈንኩት፣ በድንገት የሙሐመድን ንግግር እንዳልሰማ በሚል ስጋት። መስጊድ ውስጥ እንደገባው ሙሐመድ በከአባ አጠገብ ሲሰግድ ተመለከትኩት። እኛ ከምንሰግደው አይነት ሶላት የተለየ ነበር። አዲስ የአምልኮ ስርዓት ነው። በአኳም ቀልቤ ተሳበ። ሶላቱ ልዩ የሆነ ውስጣዊ ስሜት አጫርብኝ። ቀስ በቀስ ሳላስበው እየተጠጋሁ ተሄድኩ። ከሚናገራቸው ንግግሮች ጥቂቶቹን በጆሮ ለማዳመጥ በቃው። እጅግ ማራኪ ቃላት ነበሩ። ምን ነካ ጡፈይል አልኩ ራሴን። ታዋቂ ገጣሚ ነህ፣ ጥሩን ከመጥፎ መለየት አይከብድህም። ለምን ይህንን ሰው የሚናገረውን አታደምጥም? ራሴን አደፋፈርኩት። ረሱል ሰለላሁ ዐለይሂ ወሰለም ወደ ቤታቸው ጉዞ እስኪጀምሩ ድረስ ጠበኳቸው። ተከተልኳቸውም ቤታቸው እስኪደርሱ ድረስ፣ ቤታቸው ውስጥ አብሬያቸው ገባሁ። እንዲህም አልኳቸው፣ መሐመድ ሆይ ወገኖቼ ስላንተ ይህንን ይህንን ነግረውኛል። ንግግርህን ላልሰማ ጆሮዬን በጥጥም ለመድፈን እስከምገደድ ድረስ አስፈራርተውኛል። ግና አላህ ከንግግርህ ጥቂቱን እንድሰማ ፈቅዷል። ጥሩ ንግግር ነበር። ተልኩ ምንድን ነው? አላማዝ ተልኳቸውን አብራሩልኝ። አልኢኽላስና አልፈለቅን የተሰኙ የቁርአን ምዕራፎችን አነበቡልኝ። በአላህ ይሁንብኝ እነዚያ እጅግ የሚማርኩና የተዋቡ ቃላት በእድሜ ሙሉ አላዳመጥኩም። ካቀረቡልኝ ጉዳይም የበለጠ የተስተካከለ ነገር አላየሁም። እጅ ለቃል ኪዳን ዘረጋው። ከአላህ ውጭ ሌላ አምላክ የለም መሐመድ የአላህ መልክተኛ ናቸው በማለት ኢስላምን ተቀበልኩ። ከዚያም መካ ውስጥ ስለ ኢስላም ስማር ለተወሰኑ ወቅቶች ቆየሁ። ከቁርአን የቻልኩትን ያክል አጠናሁ። ወደ ወገኖቼ ለመመለስ ሳስብ፣ የአላህ መልክተኛ ሆይ ከወገኖቼ ዘንድ የተከበርኩና ተደማጭነት ያለኝ ሰው ነኝ። ወደ ኢስላም ጥሪ ላቀርብላችሁ አስቤ ያለው ለጥሬ አጋዥ ይሆን ዘንድ አንድ ተአምር አላህ እንዲለግሰኝ ዱዓ አድርጉልኝ አልኳቸው። አላህ ሆይ አንድ ተአምር ለግሰኝ አሉ። ወደ ህዝቤ አቀናሁ። ህዝቡ በሚሰባሰብበት ቦታ ላይ ስደርስ። አላህ ሆይ ከአይኖቼ መካከል እንደ ብርሃን የሚያንጸባርቅ ነገር አድርግልኝ። ምናልባት ከፊቴ ላይ ብርሃን ሲያዩ ዲናቸውን በመቃዴ አላህ በኔ ያወረደብኝ ቅጣት እንዳይመስላቸው በመስጋት ከፊቴ ላይ እንዳያነሳብኝ ጸለይኩ። በአለንጋዬ ጫፍ ላይ ሆነ እንደ ቀንዲል ያበራ ነበር። ሰዎች ብርሃኑን ያዩታል። አባቴ ከኔ ዘንድ መጣ። እድሜ የተጫጫነው ነበር። ከአሁን በኋላ ግንኙነት የለንም፣ አባትና ልጅ የመሆን ነገር አክትሟል አልኩ ለምን ልጄ አሉኝ። ኢስላምን ተቀብያለሁ፣ የሙሐመድ ሰለላሁ ዐለይሂ ወሰለም እንዲን ተከትያለሁ አልኩት። ልጄ ሆይ ያንተ ዲን ለኔ ነው አለኝ። እንዲታጠብና ልብሶቹን እንዲያጸዳ ከዚያም ተመልሶ ሲመጣ የተማርኩትን እንደማስተምረው ገለጽኩለት። አካሉን አጽድቶ ልብሶቹን አጣጥቦ ተመለሰ። ኢስላምን አቀረብኩለት፣ ተቀበለው። ከዚያም ሚስቴ መጣች። አንችም ከኔ አይደለሽም፣ እኔ የሚያንች አይደለሁም አልኳት። ለምን ጠየቀችኝ። ኢስላም በእኔና በአንቺ መካከል ያለውን የግንኙነት ገመድ በጥሶታል ኢስላምን ተቀብያለው የሙሐመድ ሶለላሁ አለይሂ ወሰለም እንዲን ተከትያለው አልኳት እኔም አንተኑ መስ ያለው አለችኝ እንድትታጠብ አዘዝኳት ዚህ ሽራ የተባለ ቦታ ዚህ ሽራ የጣዖት ስም ነው ዙሪያው ከተራራ ላይ የሚፈስ ውሃ አለው ዚህ ሽራ በልጆቻችን ላይ አንዳች ክፉ ነገር ያደርስብናል ብለህ አትሰጋም አለችኝ ከሰዎች ራቅ ብለሽ ታጠቢ ይህ ድንጋይ ጣዖት አንዳችም ነገር እንደማይሰራ ላረጋግጥልሽ እችላለሁ አልኳት። ሄደችና ታጥባ ተመለሰች። ኢስላምና ቀረብኩላት፣ ተቀበለች። ለደውስ ጎሳ አባል ጥሪ አቀረብኩ። ትንሽ አንገራገሩ። አቡ ሁረይራ ብቻ ነበር ቀድሞ በፍጥነት ጥሪ የተቀበለው። አቡ ሁረይራን አስከትዬ ወደ መካ በመመለስ ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ቀረብኩ። ትተኸው የመጣው ህዝብ እንዴት ነው አሉ። የወገኖቼ ቀልብ ሀቅን ለማየት የተጋረደ ነው እጅግ የበረታ ክህደት አለባቸው፣ ወንጀለኝነትና አመፀኝነት አይሎባቸዋል አልኳቸው። የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም ቆሙና ውዱ በማድረግ ሰገዱ። ከዚያም እጃቸውን ወደ ሰማይ ያነሱ። አቡ ኹረይራ እንደተናገሩት እንዲህ ሲያደርጉ ስመለከት ከወገኖች ላይ ዱዓ ሲያደርጉና እንዳይጠፉ ስጋት ያዘኝ። ወዩላችሁ አልኩኝ። ግን የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲ ሲሉ አላህን ተማጸኑ። አላህ ሆይ ደውስን ትክክለኛ መንገድ ምረው። ከዚያም ወደ ጡፈይል ዞሩና፣ ወደ ወገኖች ተመለስ፣ እዘንላቸው፣ ወደ ኢስላም ጥራቸው አሉኝ። ጡፈይል ትረካውን በመቀጠል እንዲህ ይላሉ፤ ወደ አካባቢ ሄድኩና ከወገኖች መካከል ተቀመጥኩ፣ ወደ ኢስላም ጥሪ ላደርግላቸው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዱ። የበድር የኡሁድና የኸንደቅ ዘመቻዎች አለፉ። ሰማኒያ የደውስ አባወሮችን አስከትዬ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀረብኩ። ሁሉም ኢስላምን ተቀብለዋል። የአላህ መልክተኛ ሶለላሁ አለ ሰለም በእጅጉ ተደሰቱ። ከኸይበር የምርኮ ገንዘብ የተወሰነ እጣ ሰጡን። የአላህ መልክተኛ ሶለላሁ አሌ ሰለም በሚዘምቷቸው ዘመቻዎች ሁሉ ከጎናቸው እንድሰለፍ ይፍቀዱልን አልኳቸው። ከዚያም እለት ወዲያ መካን በድል እስከ ተቆጣጠሩበት እለት ከጎናቸው አልጠፋሁም። የአላህ መልክተኛ ሆይ ዚልከፊየን ወደ ተባለ ጣዖት ላኩኝ፣ ላፈራርሰው፣ ላቃጥለው፣ ሻለው አልኳቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈቀዱለት። ጣዖቱን ለማቃጠል ተጓዘ። ህፃናትና ሴቶች ተሰባሰቡ፣ የጣዖቱ አምላክ አንዳች መከራ ያወርዱበት እንደሆነ በመጠባበቅ ጡፈይል ዙልከፊየንን አቃጠለ፣ አመድ ሆነች። ከደውስ ጎሳ ውስጥ በጣዖት ማምለክና ማጋራት ወይም ሺርክ ከጣዖቱ መደምሰስ ጋር አከተመ። የጎሳ አባላት ሙሉ ኢስላምን ተቀበለ። ጡፈይል ኢብኑ አምር ከዚያ በኋላ ከረሱል ሰለ ላሁ ዐለይሂ ወሰለም ጎን አልጠፉም እስከ እልፈተ ህይወታቸው ድረስ። የኻሊፋነት ኃላፊነቱ አቡበክር ረዲየላሁ አንሁ ሲረከቡ ጡፈይል ራሱንና ልጁን ኢስላምን ለማገልገል ተግባርዋለ። ኢስላማዊ ኻሊፋ ስርዓት ጡንቻ ሆነ። በአቡበክር ረዲየላሁ አንሁ ዘመን ኻሊፋ ከኢስላም የመውጣት ሪዳ ችግር በተከሰተ ጊዜ ጡፈይል ከሀቅ ሰራዊት ጎን ተሰልፉ ትእንግድታስ መስክሯል። ልጁ አምር አብሮት ተሳትፎ ነበር። ከዕለታት አንድ ቀን ወደ የማማ በጉዞ ላይ እያለ ህልም ያያል። ለባልደረቦቹ ይፈቱለት ዘንድ ይጠይቃቸዋል። ምን አየህ? ይሉታል። ጸጉሬን ተላጭቼ ተመለከትኩ፣ በራሪ ነገር ከአፌ ሲወጣ፣ አንድ ሴት ደግሞ ወደ ሆዷ ስታስገባኝ ተመለከትኩ። ልጄ አምር ይፈልገኛል፣ ግን አላገኘኝም፣ በመካከላችን ግርዶ ይወድቃል። ያየውን ሁሉ አጫወታቸው። መልካም ነው አሉት። እኔ ግን ፍችውን እንደርሽበታለሁ። የፀጉሬ መላጨት አንገቴ ተቆርጣ እንደምትወድቅ ያመለክታል። በአፌ ወጣችው በራሪ ነገር ነፍሴ ናት። ወደ ሆዷ የከተተችኝ ሴት የምቀበርባት መሬት ናት። ሻሂድ ሆኜ እንደምገደል ተስፋ አደርጋለሁ። ልጅ እኔን መፈለጉ እንደኔ ሰማዕት ለመሆን እንደሚከጅልና እንደሚሳካለት ግን ሸሂድ የሚሆነው ከኒ ዘጊቱ ነው። በየማማ ውጊያ ላይ ታላቁ ሱሃቢ ጡፈይል አስደናቂ ጁብድ ፈጸመ። የእስላምን ጠላቶች አስጨነቀ። ተመቶ እስኪወድቅ ድረስ በጽኑ ተዋጋ። ልጁ አምር ደግሞ በከፍተኛ ጀግንነት ሲፋለም ቀኝ እጁ ተቆርጦ በመውደቅ ውጊያውን መቀጠል አልቻለም። አባትና እጁን ከፍልሚያው መስክ ላይ ጥሎ ወደ ቤቱ ተመለሰ። በዑመር ረዲ አላሁ አንሁ ኸሊፋነት ዘመን አምር ኢብኑ ጡፈይል ከኸሊፋው ዘንድ ገባ። ለዑመር ምግብ ቀረበላቸው፣ ሰዎች አብረዋቸው ነበሩ። እንዲመገቡ ጋበዙ። አምር ወደኋላ ቀረ። አምር ምን ሆነሃል? እጅህን ፈርተህ ሳይሆን አይቀርም ወደኋላ የቀረኸው አሉት። የሙእሚኖች አሚር ሆይ አሁ ልክ ኖት አለ። በተቆረጠችው እጅህ ምግቡን እስካልፈተፈትከው ድረስ አልመገብም። ግማሽ አካሉ ጀነት ውስጥ ያለ ሰው ከአንተ ውጭ ማንም የለም አሉ ዑመር ረዲያላሁ አንሁም። አምር አባቱን ካጣ በኋላ ሸሂድ መሆን ሁሌም ይታየዋል። የቀን ሐሳቡ የሌሊት ህልሙ ሆኗል። በየርሙክ ዘመቻ አምር ግንባር ቀደም ተሰላፊ ሆኖ ሰማዓት ወይንም ሸሂድ እስኪሆን ድረስ በጽኑ ተፋለመ። ጡፈይል ኢብኑ አምርን አላህ ይዘንለት። ሸሂድ የሸሂድ አባት ጡፈይል ረዲ አላሁ አንሁ።